የስጥሊ እንደምን አላችሁ? ደህና ናቸው ወይ? ትላንትና ያመጣሁት ዕቃ ነበር። ቤት ልወጣ ነው። ለአንዲት እህታችን መሬት ልገዛላት ነው። ለማየት ነው የሚሄደው እንጂ ዛሬ ልፈራረም አይደለም። እና የገዛዛቸው እቃዎች ላሳያችሁ። ሌስ በጣም ንገራነው፣ ግን ሀምሳ ሺህ ብር ካሽ። እህቴ ሱቅ ነው ጥላጣርግ የከፈልኩት ሀምሳ ሺህ ብር ነው የመለ ያመላቸው ስታየው ትንሽ ይመስላል እንጂ ቆንጆ ቆንጆ እቃ ነው። እሺ በመጀመሪያ የገዛዋቸው እነዚህ ሰው አሁን ገንፎ ሰዓት ስለደረሰ የአጥሮ ፋትስ ማሽን ነው የሚባለው አይደል? ነው ለዛ ብዬን የገዛሁት ይኸው ናቸው። ያምራሉ። እሺ ይሄ ደግሞ በትልቁ። ዋው! እንደገና ወጥ ምናምን፣ ሽሮ በቃ የተለያዩ ነገሮችን የራሱ ጨለፋችሁ ቁጭ ቁጭ ማረግ ትችላላችሁ ማለት ነው። እንግዲያ ሲመጣባችሁ እና በጣም ደስ ይላል። ሌላው ደግሞ የፓኪስታን ሰሃን፣ ይሄ የፓኪስታን ሰሃን ይባላል። ማይካ አይደለም፣ ተሳባሪም አይደለም። እኔ እንጃ ምን እንደሆነ ግን፣ የፓኪስታን ሰሃን ይባላል። በጣም ጠንካራና የመጀመሪያ የገባ ክብደት ያለው እቃ ነው። በጣም ቆንጆ እቃ ነው። ፓኪስታኖች በነገራችን ላይ ይታወቃሉ። እና ይሄ የፓኪስታን ሳህን ገዝቻለሁ ማለት ነው። እህቴ ሱቅ ከፍዬ ወጣሁ። እንዲህ ሆነ። ምንድን ነው ታውቃላችሁ? ዕቃ የምትሰብርብኝ እ እነዚህን ገዛዘ አምሳ

ኦርጅናል ነው ምናምን ሲባል እሰማለሁ። ይሄ ከእቃ ቤቶች እህቴ እየሰከሰችኝ ነው መሰለኝ ኦርጅናል ነው ውስጡ ቀይ የሆነው ምናምን ምናምን ትለኛለች። ከእህቴ ሱቅ የገዛሁት እቃዎች እኔ ማስታወቂያ እየሰሩ አይደለም። እግዚአብሔር እኔ ሀምሳ ሺህ ብር ያወጣሁለት እቃ ደስ ስላለኝ እና የምፈልገውን ፒካር ስለመጣሁ ደግሞ ልወጣ ነው እንጂ ግን ላሳያችሁ ብዬ ነው። ሴቶች እንድትበረታቱ እኔ እቃ ሞልቶኛል። ኪችን ካቢኔቴ ሁለቱም ፉል ነው እቃ ግን እቃ መግዛት በጣም ነው የምወደው። እኔ አንድም ቀን ሰው ቤት አንኳ ኩቻ አላውቅም እቃ ምናምን። ብድር አንድ ቀን አልኳቸው እንደዚህ በቃ ሳገኝ ሳገኝ እገዛለሁ ሳገኝ ሳገኝ እገዛለሁ። ደግሞ መግዛትም አይሰለቸኝም። ይሄ ደግሞ ኬክ መምቻ አልነበረኝም። ያቺ ሽቦ አንዴ እንዲጥልፍ ልፎ ሽቦ በሱ ነበር እንዲህ የምመታውና አሁን ግን አደርጋለሁ። እን እኮ አስገብኩው። ይሄ ደግሞ ሹካ ምናምን አለ። ግን ተጨማሪ ኩሽን አለ ደግሞ ጓደኞች ያምራል። ይሄ ከዚህ ፔርሙዝ ጋር እጠቀመዋለሁ። ከዚህ ፔርሙዝ ጋር ከዛ ከዚህ ሲኒ ጋር፣ ከዚህ ሲኒ ጋር ይኸውላችሁ። ዋው ከዚህ ሲኒ ጋር እጠቀመዋለሁ። ሲኒ ይሄ ስለዚህ እኔ አበረት ድምቷ ንዴ ከዚ እኔ ጠቀምኩት ማለት ነው። ነገር ግን ይሄኛውን ነው የምጠቀመው ረከቦት ይሄ ማለት ነው የድሮ ረከቦት ምንድን ነው ማረገብ ሲኒዎቹ እዚህ ያደርጋለው ማለት ነው። ከዛ ይሄ ፔርሙዝ አለኝ። ይሄ ደግሞ የተለያየ ነገር ማቅረቢያ አለኝ። ያ ማለት ምን ይሆናል? ፔርሙዙ ከዚህ ያመሳስልልኛል። ይሄ ወርቃማው ከዚህ ይመሳስልልኛል። እንግዳነበረብን ቦታ ቦታ አልገባለንም። ሙድላፍን የቤት ትንሽ ፕሮግራም ነበር። የቤተሰብ ይህ ደርዘን እህ ወይ ሲኒዎች በዙ ለቤተሰብ መስጠት አለብኝ። የመጀመሪያዎቹ ሲኒዎች መፍጫ አለኝ። ነገር ግን ሁልጊዜ አዲስ ምርት አዲስ ምርት ሲገባ ቶሎ ለመግዛት ሞክሩ። ምክንያቱም ያ አዲስ ምርት ከዛ በቀጣይ የሚመርተው ወይ ሳይዙ ያንሳ ወይ ደግሞ የሆነ ነገር ያንሰዋል። በዛውም ደግሞ በተመሳሳይ ወቅት ኮፒ ይመርትበታል፣ ኮፒ ይመርትበታል። ስለዚህ ምንጊዜም አዲስ ምርት ሲገባ ቶሎ ለመግዛት ሞክሩ። ይሄ ገና አዲስ የገባው ምርት ነው። መፍጫ ነው። ዋው ዋው ዋው! ሰው፣ ይሄም ከእህቴ ሱቅ ውጪ ነው የገዛቻቸው። እቃ ገብቷል ሲስተር። ዋጋ ነደፍ ነደፍ ነደፍ አረኮ ይትማ ትልቅነቱ ራሱ የቡና መፍጫ ነው። ሰው ይህውን ከአመቱ በኋላ ወይም ከወራት በኋላ ኮፒው ይመጣል። ስለዚህ ይ የሚቀመጥ ነውቡና መፍጫ ስላለን ይሄ ለአንድ ቀን ይሆናል። የፈረደበት ከን ይቀመጥና ማለት ነው ምን ምን አለው ውስጡ ላይ ይሄ ይሄ ያለው እነዚህ ውስጥ ነው እና ቢኖራችው ተጨማሪ መግዛት ከዛ ደግሞ የሆነ ቦታ እንኳን እንዲያው አሁን ብሬለኝ የሚባል አይደለም። የሆነ ቦታ እንኳን ስጦታ ምን ስጥብል እግዚአብሔር ውስጥ ስጥ በስእጅ መስጠት ይችላል። የካርቶን ልቃ ስላለኝ ማለት ነው እና ይሄ ገዛ ማለት ነው። ቀጣይ ደግሞ ላሳያችሁ። እዚህ ጋር ያለው ይሄም ከኩኪስ ምናምን ይሄ ነው። ይሄ እንዳያመልጣችሁ። እንዳ ያመልጣችሁ ሁለት ነው ያለው። ይሄ እንዳያመልጣችሁ። እሺ፣ ጋር ይሄ እንዳ፣ ማየት ያለባችሁ እዩትማ። ደሱ ትልቅነቱ፣ ደስ ይላልም ጋይስ፣ ደስ ይላልም፣ ደስ ይላልም፣ ትልቅነቱ ግርማ ሞገሱ ምናምን በቃ። በዚህ ሙለት ተደርጎ ውሃ ሲሰጣችሁ ወይም የሚጠጣ ነገር ሲሰጣችሁ፣ እኔ ማስታወቂያ እየሰራው አይደለም። እኔ የገዛሁትን በቃ ለእናንተ እያሳየኋችሁ ነው፣ እንዲሁ እያጓጓኋችሁ ነው ማለት ይቻላል። ይኸ ጆጎ፣ ይኸ ብርጭቆ፣ ደሴ አያምርም። ጋይስ ማርያምን ያምራል። ስለዚህ እንደዚህ እጠግማለን። እንዴ አንድ ላይ የለንም፣ አይተለያዩ ናቸው። ብርጭቆ ሌላቸው። ኦኬ፣ እነዚህ እኛዎቹ ነው ያሉት። እናምጣዋለን። የስልኩን ወይ በላሳያችሁ እኔ ቤት ያለው ምን አይነት መሰላችሁ? ምን አይነት መሰላችሁ? ኦኬ፣ ሀሎ። ኦኬ፣ ይኸውላችሁ ይሄን ያለኝ ይሄ ያለኝ ከዛ፣ ይሄ ያለኝ ሌላ ጠግም ነቅ ወይ እናንተ፣ ይሄ እኔ ግለምድ ነው። ኦኬ ያማ። ኦኬ ስለዚህ ብዙ ሆነ ማለት ነው። ከዚህ በኋላ እኔ እቃ ግዥ አልሄድም። ይሄም ነበረ ግን ለገንፎ፣ ይሄም እራሱ ያምር ነበረ። እና ይሄን ይመስላል። ስለዚህ ይሄ ብቻ ነው ጠግም ያለኝ አንድ አይነት ከነ ጆጎቹ ማለት ነው አልመሆም። አልመሆም እናቴ ኬፌር ሄሎ ሄሎ ሄሎ ሽቶ እዩትማ፣ በጣም ነው የሚያምረው። እግዚአብሔርን ብርጭቆ ግርማ ሞገሱን የገረመኝ። ከዛም ላሳያችሁ ደግሞ ቀጣይ ሀብቴ ይሄ ተቀርጸኝ የነበረ ይሄኛው፣ እንዴት አድርጌ ላሳያችሁ? ይሄ ደግሞ እንደዚህ እንደዚህ ቁጭ ቁጭ ቁጭ ቁጭ ቁጭ የሚል ነው ይሄ አወቃችሁት? እስቲ እዚህ ጋር ስዕሉ ላይ ያለ። አዎ ይሄ ስዕሉ ላይ ላሳያችሁ፣ አያችሁት። ይሄኛው ግን ይሄ በወርቃማ ሆኔ ከፔርሙዞ አንድ አይነት እንዲሆንልኝ አያችሁ። ይሄ ዳሃቤ፣ ይሄ አቤል፣ ያኔ ፔርሙዜና ሲኒዬ ይመሳሰላል። ስለዚህ ኩኪስ ምናምን ምናምን ማቀራረቢያ እንዲሆነኝ ብዬ በወርቃማ በነጭ ነው የገዛሁት ማለት ነው። ይሄ ይመስላል አያችሁት። ሶስት ፒስ ነው፣ እንደዚህ ነው የሚሆነው። አረ አይኔና ፍዙታል ማብራት እና ይሄ ይመስላል ማለት ነው። የሀምሳ ሺህ ብር እቃዎች እነዚህ ናቸው። ጌታዬ ሆይ እናቴ ትሙት ሀምሳ ሺህ ብር። ውይ እቺንም ጨመር፣ እቺንም ጨመር። ጋይስ እች ደግሞ ምንም አላረኩባት። አጭስባታለሁ ላዝም ይሄ የእንትኑ እንትን ያስፈልገኛል። የሳውዲ አረቢያው ፋሃም ከሰል ያስፈልገኛል እንጂ ይሄ እንደኛ ሀገሩ ከሰል እዚህ ውስጥ ገባ ብትሉት ምንም። ግን የሳውዲው ቁጭ ስለሚል በጣም ጨሰስ የለበታል። ስለዚህ ይሄም አብሮ ነው ያለው ከብሩ ጋር ማለት ነው። ሌላ ምን አለ የገዛውት ነገር፣ ያልተቀረፀ ጌታ፣ ይሄ ብቻ ነው። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። ወይ ልቤ፣ እግዚአብሔርን ልቤ በጣ ጀመረ። እቃው ትንሽ ሆነብኝ። ምን ብርሃንዬ፣ ኦ ምኖ ነው? ማርያምን፣ እቃው ትንሽ ሆነብኝ። 50 ሺህ ብር ለዚህ ያወጣሁት። እዲ ለምለም፣ ምንኛ ነው ወይኔ እናቴ ድረሽለኝ። ወይኔ ወይኔ ጉዴ ፈላ። አለምዬ ይሄ ብቻ እኔ ካርቶኑ ትናንት የገባው እቃ። ሌላ ምን አለ? ሸላእሷ አምጫት። ይህ ደግሞ ኬክ ስሰራ እንደ አምጁ በእናትሽ። እኔ ደነገጥኩኝ። ጠረጴዛ ላይ ሳየው ትንሽ ሆነብኝ እቃው። ፈጣሪ ይሄም ከብሩ ጋራ ነው። ከ50 ሺህ ብሩ ጋራ ነው። እሺ ጋይስ አብሮ ነው። ሂፓምፕ ኬክ፣ ድፎ ዳቦ፣ አምባሻ ምንጀራም ክዳን አለው። እንትን ነው ፕላስቲክ ነው። ያያችሁ ስላሴ። ኧረ ተው ተው ተው፣ እና አንዴ እንኳን ልጠጣብክ። አይ እንደዚህ እንደዚህ ላሳያቸው ነው። ያያችሁ ፕላስቲክ ነው። ሶ ደስ ይላል። አሪፍ ነው እቃው አያችሁ፣ ደስ ይላል። የተለያየ ነገር ኬክ ራሱ ብትሰሩ ክዳን አድርጋችሁ ታስቀምጡበታላችሁ። እንጀራ ቁርጥ ታቀርቡበታላችሁ። ሽፍት ዳሀቢ ህሉሳ። ይሄ አስራ ስምንት ካራንት ነው። ይሄ ማፊኮይስ። ይኸኛው ሀያ አንድ ባህላዊ ነው። ምንድን የሰበርከው? ህሉሳ ዳሀቢ በቃ ይሄ ብቻ ነው ፈጣሪው። በቃ ይመስላል። እንካጅ

ልቤ ግን ክውል ያለው እዛ ብዙ ነበረ። እዚህ ከመጣ በኋላ አነሰብኝ። እቃ ትንሽ ሆነችብኝ። ሆኖም ሳለ ግን ስማርት ስማርት የሆኑ እቃዎች ናቸው የገዛሁት። አስፈላጊ አስፈላጊ ለአንድ ሴት አስፈላጊ የሚሆን እቃ ነው። ነገር ግን እኔ ተጨማሪ ደብል ደብል ደብል ደብል ገዛዝች እንጂ አብዛኛው አሁን ፔርሙዞች አሉኝ። እንደዚህ አይነት ደግሞ ሙሉ ነጭ ጎልድ የሌለው አለኝ። አይታችሁታል። ሰው ሌላ ምንድን ነው ብርጭቆችም ነበረኝ ከለሩ ራሱ ዲዛይን ሌላ ከለሩ ራሱ ነበረኝ። ነገር ግን በጣም ደስ ብሎኝ ነው የገዛውት ደስ ብሎኝ ማለት ነው። እና የዚህን የገዛውት እህቴ ጋር ነው። ስልክ ቁጥሯን ከስራ አስቀምጥላቸዋለሁ። ማዘዝ ምትፈልጉ ካላችሁ ደውሉላት። እኔ ይህ ማስታወቂያ አይደለም፣ የቤቴ እቃ ነው። ሀምሳ ሺ ብር የሆነ ሽቀላ። ለማንኛውም ለአንዲት እህታችን መሬት ልገዛላት ነው የእንትን መሬት አለ አንድ ሁለት ምትክ የሚባል ምትክ ሲባል ምን ማለት ነው ካላችሁ መንግስት ለአንድ አባወራ በልጆቹ ስም የሚሰጥ መሬት ማለት ነው በሊዝ ሲወጣበት እዚያ አካባቢ ሊዝ ሲወጣ ለልጆች እና ለአባት ምናምን ምትክ ይሰጣል ማለት ነው ያ ምትክ ደግሞ እነዚያ ልጆች የዛን ግዙፍ ቤት የሚሰሩበት በሚሊየን ገንዘብ ስለሌላቸው ያንን የምትክ መሬታቸውን ሽጠው በአቅማቸው ሌላ ቦታ ይሰራሉ ማለት ነው። ምክንያቱም እዛ አካባቢ ቴክኒክ ወይም ዋልታ ይባላል የሚሰሩ ቤቶች አዳማ ቆርቆሮ በብሎኬት እጅግ በጣም ዘመናዊ የሆኑ ቤቶች ስለሆኑ አንድ አይነት ዲዛይን ስለሆነ የሚሰራው ያንን የመስራት አቅም የላቸውም እና አብዛኛው ጊዜ የምትክ ቦታ ስታገኙ አይናችሁን ሳታሹ ግዙ ማለት ነው። ምክንያቱም ሊዝ እና ምትክ ይለያያል፣ ስጦታ ይለያያል። እና ይሄ ይመስላል ማለት ነው እና ሌትስ ጎ ያንን አይተን ሂሳብ ተነጋግረን ቦታውን ሳይቱን አይቼ ፊቱን ወዴት እንደሆነ አይቼ እመጣለሁ ማለት ነው። ወደ ቴክኒክ ሊሄድ ነው ባይ